ለታገሰ ሰው እግዚአብሔር የድል ቀን አለው። የአንድ መቶ ዓመታት እድሜ ባለጸጋ። የእኛ የኢትዮጵያውያን አማካይ እድሜ አንድ መቶ ዓመት አይደርስም። በአምላክ ፍቃድ የአንድ መቶ ዓመት እድሜ ባለጸጋ የሆኑት አባት ለማግኘት ወደ ገዳማቸው አመራው። አዲግራት ደብረ መድኃኒት መዳነ ዓለም ካቴድራል ዘለው ከካቴድራሉ ጀርባ ገዳም ገድመው የሚኖሩ አባት ዘንድ ደረስኩ። አንድ የርሳቸው ተማሪ የኔታ ደጅ አደረሰኝ። ከገዳሙ መግቢያ በረንዳ በስተግራ በኩል በግዕዝ ቋንቋ ይህ መልእክት ተጽፏል። ዝንተ መምህር አባ ዮሴፍ ዘተፈነወ መሃበ ብፅ አቡነ ዮሐንስ ቀዳማዊ ውስተ ብሔር አጋመ ከመ ይስብክ መንግሥተ እግዚአብሔር። አቡነ ዮሐንስ ሊቀ ጳጳስ ትግራይ። ትርጉሙ በብፁዕ አቡነ ዮሐንስ አድግራት ሄደው ወንጌል እንዲያስተምሩ መመረጣቸውን ይጠቁማል። መምህር አላፍ ወመምህረ ትህትና መልአከ ፀሐይ ቆሞስ ዮሴፍ ገብረ መድኅን የብሉያት የሐዲሳትና የፍትሐ ነገሥት ትርጓሜ መምህር እግር ሥር ተንበርክኬ ጉልበት ስሜ ሰላምታይን አቀረብ ከእግር ሥራቸው ወለሉ ላይ ተቀመጥኩ። የአንድ መቶ ዓመታት ዕድሜ ባለጸጋ ሕይወትን በአንድ መቶ ደቂቃዎች ወግ ለመጨረስ አይሞከርም። ገዳም ውስጥ በደንብ ይንቀሳቀሳሉ። ጆሮዎቻቸው ከመስማት፣ ዐይኖቻቸው ከማየት፣ አንደበታቸውም ከመናገር አልደከመም። ኦ አምላክ ተአምራት ድንቅ ነው አልኩ በለሆሳስ እነዚህ ደጋጋበው ከኢትዮጵያ አባቶች አንዱ በብዙሃን ዘንድ ይናፈቃሉ። እኚህ የኔታ የሕይወታቸው ፍሬ ቅድስና፣ ትዕግሥት፣ ቸርነት፣ የዋህነት፣ ሰላም፣ አንድነት ፍቅር ናቸው። ታላቁ አባታችን የኔታ መላከ ፀሐይ አባ ዮሴፍ ቆሞስ ሃይማኖትን በምግባር ሊቅነትን በደግነት ሐዋርያትነትን በጽናት ጠብቀዋል። ዕድሜ ልካቸውን ቤተ ክርስቲያናቸውን ሕዝባቸውን አገልግለዋል። ከየኔታ ከክቡር ቆሞስ መልአከ ፀሐይ አባ ዮሴፍ ጋር ቃለ መጠይቅ ጀመርኩ። ሲመተ ድቁንና በስንት ዓመቶ ተቀበሉ? አባቴ ከትግራይ ሊቀ ጳጳስ ከነበሩት ከብፁዕ አቡነ ይስሐቅ ሊቀ ጳጳስ እጅ በ1922 ዓ ም በ13 ዓመቴ ሲመተ ድቁንናን ተቀበልኩ። የኔታ የዚችን ዓለም ጣዕም ከልቡ የናቁት መቼ ነው? የብትህትውናውን እና የምንኩስና ሕይወትን በምን ምክንያት ጀምሩ? እግዚአብሔር መንኩስ ብሎ አዘዘኝ። በትግራይ ማዕከላዊ ዞን በሚገኙ ቆላ ተንቤን ወረዳ ልዩ ቦታው መነዌ በተባለ አካባቢ በሚገኙ ቅዱስ ማርያም ቅኔ ተማር መነንኩ። የኔታ ምድራዊ ፈተና አልገጠመዎትም? ለምሳሌ ወላጆቹ ከምናኔ ከገዳሙ ይውጡ አላልትም? እናቴ ሶስት ጊዜ መነዌ ቅድስተ ማርያም አባ ሊባኖስ ገዳም መጥተው ነበር። ከምነና በኋላ እናትና አባት ብሎ ነገር የለም። እናቴ ለመኑኝ አስለመኑኝ። እርፍን ይዞ ወደ ኋላ የሚመለሰው ማን ነው? ቃደ እግዚአብሔር ሆኖ ለመመንኮስ ወሰንኩ። ይህን በተመለከቱ ጊዜ እናቴ መርቀውኝ ተመለሱ። አባ ዘንድ ቀረብኩ። እኔ ለመነኩስ እፈልጋለሁና አባ በኮ ያመንኩስኝ ብዬ ጠየኳቸው። አባ ማህበሩን ጠየቁ። ማህበረ መነኮሳቱም መነኩሳለሁ ማለቱ መልካም ነው ይሁን እንጂ ሕፃን ስለሆነ ትንሽ ቢቆይ ጥሩ ነው፣ ባይሆን የሟቹ የአባ ኃይለ ማርያም ቤት ይሰጠው ብለው ወሰኑ። ማህበረ መነኮሳቱ በሙሉ በአበምኔቱ አማካኝነት ተሰብስበው ተገቢውን ጸሎት በማድረስ ስርዓተ ምንኩስናውን ፈጸምኩ። አልባሰ ምንኩስናን አልብሰው አስኬማ መልእክትን ደፉልኝ። መነኮሳቱና የአብነት ተማሪዎች አባ ዮሴፍ የሚል ስም አወጡልኝ። የኔታ ከአድግራት ተነስተው የት አካባቢዎች አስተምረዋል? አዲግራትን ማዕከል በማድረግ በእግሬ እየተጓዝ እንደ አሁኑ መኪና አልነበረም። ከኢሮብ እስከ ቆላ ገርዓልታ፣ ከደብረ ዳሞ እስከ አቡነ አራጋይ ገዳም፣ እስከ ደብረ ገሪዛን፣ ጉንዳጉንዶ ቅድስተ ማርያም ገዳም የአቅሜን ያህል ስብከተ ወንጌል በመንፈሳዊ ልጆቼ ላይ ዘርቻለሁ። በወንጌል ስብከት ኤርትራ አልዘለቁም? አስመራን ጨምሮ በኤርትራ ምድር በከረን ማህበረ ስላሴና በአቡነ ፊልጶስ ገዳም ተዟዙሬ አለሁ። መምህር አላፍ የኔታ መልአከ ፀሐይ አባ ዮሴፍ ጉባኤ አስፍተው ወንበር ዘርግተው ማስተማር መቼ ጀመሩ? በትምህርት ቤት ሳለው ጀምሮ አስተምር ነበር። ለምሳሌ ጸለምታ አካባቢ በቆላማ ስፍራ በሚገኝ ቤተ ክርስቲያን ሁለት ዓመት አስተምር ያለው ሃያ አምስት ልጆችን ለድቁና አብቅቻለሁ። የኔታ 1977 ዓ ም በዚያ ክፉ ቀን ትልቅ ሐዋርያ ተግባር ፈጽመዋል። አሁን ድረስ በዚህ መንፈሳዊ ተግባራቸው ይመሰገናሉ፣ ይደነቃሉ። የኔታ መፍቅሬ ወራዙት አጽንዖ በዓታቸው በጣም ያስቀናል። አጽንኦ በዓት ማለት ለሥራ ለብህትውንና በተመረጠ በተለየ ቦታ ጸንቶ መኖር ወዲህ ወዲያ አለ ማለት ነው። ሃይመተ ዮሴፍ የዮሴፍ አዳራሽ የሚል ግለ ታሪካቸውን የያዘ መጽሐፍም ታትሟል። አዘጋጆቹን ለሰጧቸው ከበሬታ ትልቅ ሥራ ለአድናቆትም ለምስጋናም እጅነሳለሁ። መምህር ትሕትና መጽሐፍት፣ የሰፎች ማስታወሻ መምህር በረኸ ተስፋ መስቀል፣ ወንድም ጸጋይ ተካቦት፣ የአድናቆትና የክርብር ሰላምታዬ ይድረሳችሁ። እናንተ በየኔታ የመንፈስ ልጆች ቀንቻለሁ። የኔታ የእርሳቸውና የገዳሙ በር ሁሌም ክፍት ነው። ምክርን ሽቶ ለሚመጣ ሁሉ ችግር ፈቺ የምክር አገልግሎት እየሰጡ ይገኛሉ። የኔታ የማሳረጊያ መልእክታቸውን አቅርቅሬ እያዳመጥኩ ነው። በልጄ አትጥፋ፣ እባክን እንዲመታጫውተኝ አደራ ልጄ። ልዑል እግዚአብሔር አገራችንና ሕዝባችንን ሰላም ያድርግልን። ልዑል እግዚአብሔር ካንተ ጋር ይሁን ልጄ ሆይ። ስማ ጠቢብ ሁን፣ ልብህም በቀናው መንገድ ምራ ለታገሰ ሰው እግዚአብሔር የድል የየኔታን ጉልበት ስሜ ተነሳው። የጻድቅ ሰው ጸሎት ያድናል። እርሶም ለየኔታ አክብሮትን ለመግለጥ ለበረከቱ ይሆን ዘንድ ይህንን መልእክት ሼር በማድረግ ለአገርና ለሕዝብ አድርሶ ልዑል እግዚአብሔር አገራችንና ሕዝባችንን ሰላም ያደርግልን።